ሰላም ተመልካቾቻችን፣ 2018 ሊገባ ጥቂት ቀናት ናቸው የሚቀሩት። ቀድመን እንግዲህ እንኳን አደረሳችሁ ልንል እንወዳለን። ፌዛዊት ከበደ ነኝ። ከእናንተ ጋር ቆይታ የማደርገው አሁን የተገኘ ነው። ቢሾፍቱ የኢፌድሪ አየር ኃይል ግቢ ውስጥ ነው። ኦቪድ እዚህ ትልቅ ስራ ሰርቷል። በተለይ የማህበራዊ ኃላፊነትን በመወጣት ረገድ በርካታ ቦታዎች ላይ ስራዎች እየሰራ እንደሆነ ይታወቃል። እዚህ ደግሞ ያለንበት ቦታ ላይ በጥቂት ቀናት ውስጥ ያስረከበው ከኋላ የምትመለከቱት ህንፃ አለ። ይህንን ህንፃ በበላይነት ሲመሩ የነበሩት ከኢንጂነር ዳግም ለገሰ ጋር ነው። እሳቸው በኦቪድ በተለይ በዚህ ፎርም ወርክ ላይ በስራ አስፈጻሚነት እያገለገሉ ነው የሚገኙት። ይህ ህንፃ ደግሞ ከኋላችን ያለው ሲገነባ በበላይነት እየመሩ ተጠናቆ እስኪረከብ ድረስ በኃላፊነት አገልግለዋል። ውስጡ ምን ምን ነገሮችን አካቷል? እንዴት ተሰራ? በምን ያህል ጊዜ የሚሉትን አብረን ቆይታ እናደርጋለን። አብራችሁ እንድትሆኑ እንጋብዛለን። ኢንጂነር፣ እንኳን አደረሱት። እንኳን አብረን አደረሰ። እንዴት ነው ሰላም ነው? አዲስ አመት ተቃርቧል፣ ዝግጅት እንዴት ነው? በጣም ጥሩ ነው። ኦቪድ እንግዲህ በማህበራዊ ኃላፊነቱን በመወጣት ረገድ የሰራው ቤት ልንጎበኝ የመጣ ነው በበላይነት ሲያገለግሉ ቆይተዋል፣ አስረክበዋልም። ስለዚህ ምን ምን ይዘት አለው የሚለውን ያስረዱናል ብለን ተስፋ እናደርጋለን። በሚገባ እናመሰግናለን። ኢንጂነር ይህ ህንፃ መች ተጀመረ? ሐምሌ 27 2016 ዓ ም መልካም እንደው በተለይ ኦቪድ የማህበራዊ ኃላፊነትን በመወጣት ረገድ ከሰራቸው ውስጥ አንዱ ነው እና እንዴት ነው ሀሳቡ እንዴት መነጨ? በምን ያህል ጊዜ ተሰራ? ሄጅፕስ 1 ህንፃ የተሰራው በ25ምስት ቀናቶች ውስጥ ጊዜ ያለቀ ነው። የተለያዩ ማኅበራዊ ላፍትና ፕሮጀክቶችን በኦቪድ እንሰራለን፣ ከእነዚ ውስጥ አንዱ ነው። በዋናነት ደግሞ ይሄ ለአየር ፓይለቶች መኖሪያ ቤት እንዲሆን ተነስቶ ያበረከተው በስጦታ ያበረከተው ምን ያህል ነው? የሀያ አባወራዎች መኖሪያ ነው። ሁለት ስቱዲዮ፣ 18 ደግሞ ባለአንድ አንድ መኝታ ክፍሎችን የያዘ ህንፃ ነው። ፍሪሞርኩ እንችላለን። ይቻላል፣ በሚገባ እንደ ነው። ቅድም የአባወራ መኖሪያ ነው። ወደዚህ ወደ 27 ሜትር በ14 ሜትር በሆነ ቢልታፕ ላይ ነው ያረፈው ራሱን እንደ ግሪን ሃውሲንግ እንዲሆን የራሱን ቬንቲሌሽን እንዲኖረው መካከሎች ላይ ክፍተቶችን አካቶ የተሰራ ነው። ነፃ የሆነና ነፋሻ ማ አየር በቀላሉ ማግኘት የሚችል ህንፃ ነው። የስቱዲዮ የምንላቸው ከ15 18 ካሬ ያሉ ናቸው። ባለአንድ መኝታዎቹም ደግሞ እንደዚሁ ይህንኑ ቢልታፔሪያ በጠበቀ መልኩ የተሰሩ ናቸው ማለት ነው። ኮንክሪት ነው የተሰራ አው በኮንክሪት ነው የተሰራው። አሁን አሁን ነው እንደውም እየተለመደ ይመጣ አይደል? አው ልክ ነው። በኮንክሪት ነው የተሞላው። ሞኖሎቲክሊ ነው ካስት የተደረገው። የመጀመሪያውንም ፍሎር ቀጥሎ ያለውንም አንደኛ ፍሎር ስንገነባ ወጥ በሆነ ሁኔታ በኮንክሪት ካስት እያደረግን እየሰራናችሁ እንደው ቀደም ብለው ሲያነሱልን በ25 ቀን የተጠናቀቀ ህንፃ እያሉ አንስተውልን ነበርና አይከብድም አሁን አንዳንድ ፕሮጀክቶች እርግጥ ተጀምረዋል። እንደዚህ በአጭር ቀናት የማጠናቀቅ ሂደት እና፣ እንዴት ነው ኦቤድ እየሰራ ያለው? በአጭር ቀን የማጠናቀቅ ሂደት ምን ይመስላል? ይከብዳል ወይስ ቀላል ነው? አሁን ኖርማል የሆነ የተለመደ የሆነ ነው የተለመደ የስራ እንትኖች አድርገናል። በእርግጥ ይሄ እንደ መጀመሪያ ፕሮጀክት ወራቶችን ወደ ቀናቶች የቀየርንበት ፕሮጀክት ነው። ጂፕላስ 12 13 የሆኑ ህንፃዎችን በሁለት ወር፣ በሶስት ወር፣ በአራት ወር ጊዜ ውስጥ እየጨረስን እያስረከብን ያለ ነው። ይሄ ደግሞ በ25 ቀን ነው። ሁለት ፍሎር ብቻ ስለሆነ ስለዚህ 13 ፎቅን በሶስት ወርና በአራት ወር ጊዜ ውስጥ ማጠናቀቅ የቻልን ይሄኛውም በ25 ቀናት ለእኛ ቀላል ነበረ ማለት ነው። ስንሰራ ግን አንዱ ይሄንን ያስቻልን ቴክኖሎጂው ነው። በተጨማሪም ደግሞ 24 ሰባት መስራታችን ያንን አስችሎናል ማለት ነው። ያንዳንዱ ክፍል ይለያያል። ስፋቱ፣ ጥበቱ? አዎ ይለያያል። ከታች ላይ የቅድም ስንገባ የነበሩት ስቱዲዮ የምንላቸው አነስ ያሉ ናቸው። ባለ አንድ መኝታ የምንላቸው ደግሞ ሰፋ ሰፋ ያሉ ናቸው። በካሬ ደረጃ እስካወራን፣ ስቱዲዮ የምንላቸው 16 ካሬ ስፋት አላቸው። ባለ ሁለት መኝታ የምንላቸው ደግሞ 57 ካሬ ስፋት አላቸው። ባለሶስት መኝታዎቹ ደግሞ 87ና 97 ካሬ ስፋት አላቸው። ባሉበት ቦታ ላይ እንደ አኗኗር ሁኔታው የአኗኗር ዘይቤውንም እዚህ ጋር ያለውን በማሰብ ነው እነዚህን ስፋቶች የወሰን ናቸው። ነፋሻማ ነው አለ አካባቢ በሚገባ እንዴት ነው እንዴት ተሰሩት ነው ሰዎች የሚኖሩበት አካባቢ ነፋስ ማለት አለበት፣ አየር መገኘት አለበት፣ ማግኘት አለበት ብለን እናስባለን፣ እናምናለን ነው የታመቀ ነገር ካለው ለመኖርም ለአካባቢ ትንሽ ከበድ ይላልና እዚህ ጋር ደግሞ አረፍ ስል ቆሜ ስመለከት ነፈስ ያለ ነገር አለው። እንዴት ነው ነፋሻማ እንዲሆን አድርጋችሁ የሰራችሁት? መጀመሪያውኑ ንድፉ ላይ በሚሰራበት ጊዜ የአረንጓዴ ህንፃዎችን ለመጠበቅ ቅድምም በገለጽኩት መልኩ እዚህ ቦታ ላይ ያሉትን ሰዎች ለማረፍ ከትልቅ አገራዊ አሳይመንቶች ውስጥ የሚመጡ ናቸው። ሰው እነሱ ረፍት እንዲሰማቸው የዚህኔ አካባቢውንም ሁኔታ፣ ሴነሪውን፣ ኤንቫይሮመንቱን እንዲጠብቅ ታስቦ የተሰራ ነው። በዛም ምክንያት ትልልቅ ክፍተቶችንና ኦፕን ስፔሶችን ህንፃው አካል ውስጥ አብሮ በማስገባት እንዲሁም ደግሞ እዛው ህንፃው ፓርቶች ላይ እነዛ ክፍተቶች አትክልቶችን መትከል እንዲቻል አየር በሚገባ እንዲወጣ እንዲገባ በሚያስችል ሁኔታ ስለተሰራ ውስጡ ላይ ስትገቢም ህንፃው ላይ የሚያለሽ የሚሰማሽ አየር ጥሩና ነፋሻማ የሆነ አየር ነው። ውጭ ውስጥ ላይ ሆነሽ ውጭ እንዳለሽ የመሰማት አይነት ስሜት ያለው ማለት ነው። ስለ ውስጣዊ ውበት ደግሞ እናንሳ አይደል? ገባ ብለን ምን ይመስላል የሚለውን ደግሞ አብረን ብናይ ደስ ይለኛል። ለምሳሌ እዚህ ቦታ ላይ እንደምትመለከችው ክፍት ስፔስ አየር የሚገባበት መተው ብቻ ሳይሆን ይህ ቦታ ላይ አትክልቶችን መትከል የሚያስችልና ከህንፃው ጋር ራሱ ትልልቅ ዛፎችን ማብቀል የምንችልበት ነው። ፋውንዴሽኑ ወይ መሠረቱን በምንሰራበት ጊዜም እዚህ ቦታ ላይ ራሱን የቻለ ትሪትመንት ሰርተን ነው ወደ ላይ የወጣ ነው። ስለዚህ እዛ ቦታ ላይ ትልቅ ተለቅ ያለ ዛፍም የጓሮ አትክልትም እዚህ ላይ መትከል እና ማብቀል ይቻላል። ለእሱ ምቹ እንዲሆን ተደርጎ ነው የተሰራው። ስለዚህ በጠባብ ቦታ ላይ የከተማ ግብርና ምናምን መስራት ይቻላል ብለን ተስፋ እናደርጋለን። ያቆየን እንደምት መለከቱት ይህንን ይመስላል። ይሄ ባለአንድ መኝታ የምንለው ነው። የሳሎን ቤት አካባቢው ይሄ ነው። የተወሰነ ነገሮችን ለማብሰል የምግብ ማብሰያ ቦታ ደግሞ በዚህ በኩል አለው። መኝታ ቤት እዚህ አለው። ሽንት ቤት እዚህ አለ። ለእንግዳ እጅ መታጠቢያ ቦታ እዚህ ጋር አለው። በበለጠ ደግሞ ስለ ውስጥ ስላሉት የፈርኒቸር ዱም የተጠቀምነውም ቴክኖሎጂን በተመለከተ ኢንጂነር ብሩክ የማብራሪያውን ማድረግ ነው። ስ ይሄ ማቴሪያል በመጀመሪያ ደረጃ ብዙ ጊዜ የኤምዲኤፍ ፈርኒቸር ከውጭ ነበረ የሚመጣው። አሁን እዚህ በሀገራችን ውስጥ በኦቪድ ፈርኒቸር በሚባል ሲስተር ካምፓኒ እየተሰራ ነው። እንደዚህ ውብ ሆኖ የምታዩት የኪችን የዚህ አልጋና የቁምሳጥን ሸልፍ የሚታየው ማለት ነው። እዚህ ውስጥ አልጋዎች፣ ፍራሾች አሉ። ቁምሳጡን ማነው፣ ፍራሽ አለ፣ አንሶላዎች አሉ። ብዙ ነገር ነው የያዘው። የመኝታ ፓኬጅ ማለት ይቻላል። ሁለት አገልግሎት ይሰጣል አይደለ? ቀንቀን ላይ ሰዎች አረፈ ብለው ይቀመጣሉ። ማቴሪያል ውስጡ የሚፈለጉት ቁሳቁሶች እንዳሉ ሆነ፣ ማታ ማታ ደግሞ ወይ ደግሞ ሰዎች አረፍ ማለት ሲፈልጉ ዘርጋ ትደረግና የመኝታ አገልግሎትን ትሰጣለች። በዛ ውስጥ ያለ ጥራቱ፣ ጥንቃቄው ምን ይመስላል? መደረግ ያለበትንም ነገር በዛው አክለው ያነሱን ደስ ይላል። አዎ ጥራቱ በጣም አስተማማኝ ነው። ምክንያቱም የራሳችን ፕሮዳክት ነው። እስከዛሬ ለኦቪድ በጥራትና በብዙ ነገር ይታወቃል። ነገር ግን ከዛ ውስጥ ራሳችን በራሳችን ድርጅት የተመረተ የኦቪድ ፈርኒቸር ያመረተው በሀገር ውስጥ የተመረተ ፈራ እንት ነው MDF ማቴሪያል ነው ስለዚህ ጥራቱ ምንም ወደር የሌለው ጥራት ያለው ቆይታው አሳለው በደንብ ብዙ ጊዜ መቆየት ይችላል መታገልግሎታ በየ አሁን በየቀኑ ነው ይዘጋል ይከፈታል ደሞ ሰዎች እቃ ሲፈልጉም ይወስዳሉ አይደል ፍራሽ ሲፈለግ ቀደም ብለው ቀደም ብለው እርሶ እንደነገሩ የሆነ ነገር ሲፈለግ ሲፈልግ መፈታቱና መከፈቱ መዘጋቱ ማይቀር ነው በዛ ሂደት ውስጥ የቆይታው ጊዜው እንዴት ነው የሚል ጥያቄ ያነሳል ያስነሳል ብዬ አስባለሁ። ሰዎች ሊጠይቁ ይችላሉ። ስለዚህ ምላሻችሁ ላሻችሁ ምንድን ነው ወይ መልስ የምትሰጡን ለእኛ ብዙም ስጋት አይግባችሁ አስተማማኝ ነው ነው ምን ነው መልካም ይነሳል። ይሄ ይነሳል። እሺ እንግዲህ ሲፈልጉ ራቅ ያደረጉታል። በነገራችን ላይ እዚህ ውስጥ የተወሰኑ የአንሶላዎች እንትኖች የምናስቀምጠው ነው የሚሆነው ማለት ነው። ከታች ያለው እንደ ጠረጴዛ ወይስ፣ ይውጣ ይውጣ። እዚች ጋር የሚፈልጉትን አሁን አነጣጥፎ ይነጠፋል። እዚህ ጋር እንግዲህ ሰዎች አረፍ ማለት ሲፈልጉ አረፍ ማለት ሲፈልጉ እንደዚህ ፍራሹን ዘርግቶ መጠቀም ይቻላል። በተጨማሪም ግን ቀንቀን ለምሳሌ እንግዶች በሚኖርበት ሰዓት ላይ ትመልሽውና እንደ ዳይኒንግ አስፈላጊ ስለሆነ ያው ያው እንደምታየው ነው። እዚህ ጋም የዳይኒንግ ቴብል አለ። ቀላል በሆነ መንገድ ነው አይደል? ወደ ቦታዎቹ የሚመለሱበትን መንገድ በጣም በጣም የሚገርምሽ፣ በጣም ብዙም የሰው ጉልበት የማይፈልጉ በቀላሉ የሚነሱና እንደፈለግሽ ልታደረጋቸው የምቻያቸው ማቴሪያሎች ናቸው። እንደው አሁን እዚህ አንድ አልጋ ተመልክተናል። ይህ ባለአንድ ክፍል፣ ባለአንድ መኝታ ነው። ውስጥ ደግሞ ሌላ አልጋ አለ። ምን የተለየ ነገር አለው እዚህ ካለው እዚህ ካለው የሚለየው ያኛው ፊክስድ ሆኖ የነዚህ ቤቶችን ለምሳሌ የኮንፈርቶች የተለያዩ የልብስ ቁምሳጥኖችን አብሮ የያዘ እንትን ነው። አልጋን ያለው ብዙ ነገሮችን እዛ ሸፍኖ የሚኖር ቦታ የያዘ ነው። በጥቂት ቦታ ነው ሸልፎች ያሉት ቁምሳጥን አለው። ኮንፈርተር ማስቀመጫ አለው። እነኝን እነኝን የመሰሉ ነገሮች ናቸው ያሉት። ኑሮን ያቀላል ማለት እንችላለን። በትክክል በትክክል ያቀላል። አመሰግናለሁ ኢንጂነር ብሩክ አዋተ። እንግዲህ ደግሞ ሌሎች ቆይታችንን ደግሞ ከኢንጂነር ዳግም ጋር ቆይታ እናደርጋለን። በጣም ነው አመሰግና ኢንጂነር ብሮክ እያነሱልን ነበረ የእናንተ ምርት እንደሆነ ትንሽ ማብራሪያ ሰ እውነት ነው። ይሄ ካሉን ሰብሲደሪዎች ውስጥ አንዱ ትልቁ ሰብሲደሪ ኦቪድ ቤማይ የምንለው ነው። የተለያዩ ምርት ኮንስትራክሽን ምርቶችን፣ ፈርኒቸሮችን፣ ቴን ኤንድ ኔሎችን፣ ሜታል ስራዎችን፣ ኤኒ ኢንዱስትሪያል የሆኑ ግብአቶችን የሚያመርትልን እህት ኩባንያ ነው። እነዚህ ፈርኒቸሮች ስማርት የሆነ ፈርኒቸር እንዲሆኑ ቅድም ባሳየው መልክ አሁን እንደዚህ ሲሆን መቀመጫ በኋላ ላይ ደግሞ ሶፋ እንዲሁም ደግሞ ሌሊት ላይ ደግሞ መኝታ መሆን የሚችል ተደርጎ ነው እየተሰራ ያለው። ይሄ እነዚህ ክፍሎች ላይ አገልግሎት እንዲሰጥ ነው። እንዲሁም ደግሞ በተጨማሪ ከአገልግሎቱ በተጨማሪ ያኗኗር ዘይቤንም በትንሽ ቦታ ላይ በትንሽ ስፔስ ላይ እንደዚህ አይነት ያኗኗር ዘይቤ መኖር ይቻላል፣ በዚህ መልኩ ማድረግ ይቻላል የሚለውን ማሳያ ማሆን የሚችል ነው። ቅድም ከገለጽናቸው ውስጥ አንዱ ከዚህ ጋር ተያይዞ ለላነሳ ነው። የሰፕላይ ቼን ስትራቴጂ ወይንም ደግሞ የአቅርቦት ሰንሰለት ስትራቴጂ የምንለው አለ። ከዛ ውስጥ ትልቁ በአጭር ጊዜ ውስጥ እንድንጨርስ በፍጥነት እንድትጨርስ ከቴክኖሎጂ ጋር አብሮ ሆኖ የሚያግዘን ዋናው የጨርባ አጠንት የአቅርቦት ሰንሰለት ስትራቴጂ ምንለው ነገሮችን ያቀላል። በህብረት በጥምረት አንድ ላይ ሲሰራ ነገሮችን የማቅላል ነገር አለ ብለን ተስፋና በሚገባ ከቁፋሮ ጀምሮ በእያንዳንዱ የቤት አካላቶች ውስጥ ያሉት ፓርቶች በአቅርቦት ሰንሰለት ስትራቴጂ ተያይዞ ህንፃው ሲያልቅ ቀጥሎ ምን ይሰራል፣ ቀጥሎ ምን ይገባል የሚለው አብሮ ያለ ነው። እነዚህ ፈርኒቸሮች ደግሞ በዚህ መልኩ መሰራታቸው በተወሰነ ስፔስ ውስጥ ብዙ ቦታን ሳንፈጅ ያኗኗር ዘይቤ ማስተካክለን መኖር እንችላለን የሚለውንም ማሳያ ጭምርም ናቸው መልካም እንደው ይሄ ህንፃ ኦቪድ ለማህበራዊ አገልግሎቱን ማህበራዊ ሀላፊነቱን ለመወጣት ይሰራል በዚህ ዘርፍ ሌሎች ቦታዎች ላይ በኦቪድ የተሰሩ ያሉ ስራዎች አሉ ማንሳት ከቻለ በደንብ በጣም ብዙ ፕሮጀክቶችን እየሰራን እንገኛለን ትልቁና ዋናው ሁሌም የምናነሳው የኦቪድ ገላንጉራ ከተማ የምንገነባው የዘጠና ሺህ ቤቶችን የያዘ ትልቅ ከተማ አንዱ ሁሌም የምንኮራበት እና የምናነሳው አስፓየር የምናደርገው ወደፊትም ለማሳካት በትልቁ የምንሰራው አንዱ ፕሮጀክታችን ነው። ከዛ ውጪ በጅማ በክፍለ ሀገር በማስፋፊያም ጅማ ብዙ ብሎኮችን ወደ 48 የሚሆኑ ብሎኮችን ለመስራት ጅማም ላይ እየሰራን እንገኛለን። ቤለር ጥይት ቤት አካባቢ እሱም እየሰራን እንገኛለን። እንዲሁም በቦሌ ጃፓን በቦሌ መድኃኒዓለም ጉለሌ በሪል ስቴት ዘርፍ በኩልም እየሰራን እንገኛለን ማለት ነው። ፕሮጀክቶች ገና ይቀርናል። ከቴክኖሎጂ ከቴክኖሎጂ በዘለለ እንደ ፍጥነቱ ላይ ምን የተለየ ነገር አለ ማለት እንችላለን? በዋናነት የአቅርቦት ሰንሰለት ስትራቴጂ የምንለው ነው። እርግጥ ቴክኖሎጂ መጠቀም ፍጥነትን፣ ጥራትን በቶሎ መጨረስን ያመጣልናል ግን እሱ ብቻ አይደለም። የሕንፃ ስራ ስንል በጣም ዘርፈ ብዙ ነው፣ ብዙ ስራዎች አሉት። ከቁፋሮ አንስቶ እስከ መጨረሻ እስከ ፊኒሽንግ ስራው ድረስ ብዙ ስራዎችን ያካተተ ብዙ ዘርፎች አሉበት ነው። ስለዚህ ይሄንን የኦቪድ ሆልዲንግ መስራችና ዋና ስራ አስፈጻሚ ከዘረጉት ስትራቴጂዎች ውስጥ አንዱና ዋነኛው የአቅርቦት ሰንሰለት ስትራቴጂ የምንለው በአቅርቦት ሰንሰለት ስትራቴጂዎች ውስጥ በእህት ኩባንያ በትልቁ ካምፓኒ ጥላ ስር ተሰብስቦ ያለ ስለሆነ እያንዳንዱ ዘርፍ አንዱ ስራ ተጠናቆ ወደ ሌላኛው ስራ በሚሄድበት ጊዜ ማን ምን ማቅረብ እንዳለበት ምን መስራት እንዳለበት አውቆና ተሰናስሎ ስለሚሄድ ለፍጥነቱ እንደውም ከቴክኖሎጂ በዘለለ በዋናነት የአቅርቦት ሰንሰለት ስትራቴጂው ፍጥነትን በአጭር ጊዜ መጨረስን አስችሎናል። ይሄ ደግሞ በተለይ በተለይ እኛ ኦቪድ ሆልዲንግ ላይ ብቻ ሳይሆን በሁሉም ካምፓኒዎች በእንደዚህ አይነት የስራ ዘርፍ ውስጥ ባሉት ውስጥ በትልቅ ሁኔታ ያጎለበቱት ሊሄዱ የሚገባ ስትራቴጂ ነው ብለን እናነሳለን ማለት ነው። ኦቪድ ጋር መጥተው ቤት መግዛት ለሚፈልጉ ሰዎች ሚያስተላልፉት መልእክት ካለ? ኦቪድ በአጭር ጊዜ ቤት ሰርቶ ይጨርሳል። በጣም ጥራት ያሉ ቤቶችን ያቀርባል። ተመጣጣኝ ዋጋ የሆነ የኪሰን የማይጎዳ ዋጋ ነው የምናቀርበው። ስለዚህ ኑ ግዙ፣ ቤቶቻችንን ጎብኙ፣ እዩዋቸው። በገላንጉራ በኦቪድ ገላንጉራ ከተማ ላይ የምንሸጣቸውን ቤቶች ሞካፕ ሰርተናል። ሳምፕል ቤቶች አሉ። ስለዚህ አንድ ሰው ባለሶስት መኝታ ስንት ካሬ ነው የምገዛው ብሎ ሲል በንድፍ ላይ ብቻ ሳይሆን መጥቶ ቆሞ አይቶ ፈርንሽ ሲሆን ምን ይመስላል፣ የቤቱ ውስጥ ስፋት ምን ይመስላል፣ 90 ካሬ ሲባል 100 ካሬ 200 ካሬ ሲባል ምንድነው የሚሉትን ማየት ይችላሉ። ይምጡ፣ ይጎብኙ፣ ቤቱ ምን እንደሚመስል አይተው ኪስን በማይጎዳ ዋጋ ቤት ግዙ ነው የምንለው። ዛሬ እንግዲህ ጳጉሜ አንድ ነው፣ መጪው ፊታችን ደግሞ 2018 ከፊታችን ጥቂት ቀናት ናቸው የቀሩት። እንኳን አደረሳችሁ ማለት የሚፈልጓቸው አካላት ካሉ እድል ስጡት። እሺ፣ እጅግ በጣም አመሰግናለሁ። በመጀመሪያ ለእህቶቼ፣ ወንድሞቼ፣ ለቤተሰቦቼ በመቀጠል ኦቪድ ውስጥ ላሉ ሁሉም ማህበረሰቦች እንዲሁም ለመላው የኢትዮጵያ ሕዝብ መጪው 2018 አዲሱ ዓመት የሰላም፣ የጤና፣ የፍቅር እና የስኬት እንዲሆን ከልብ እመኛለሁ። ለሰጡን ጊዜ፣ ለሰጡን ሀሳብ ስላስጎበኙንም እጅግ በጣም ነው የምናመሰግነው። መልካም ጊዜ፣ እናመሰግናለን። ሰላም ይሁን። ሰላም ተመልካቾቻችን፣ ስትከታተሉት የቆያችሁት ኦቪድ እዚህ ቢሾፍቱ ከተማ ላይ የፌዴሪ አየር ኃይል ግቢ ውስጥ የሰራውን በተለይ ማህበራዊ ኃላፊነቱን በመወጣት ረገድ ባለ አንድ ወለል ህንፃ ጎብኝተናል። ምን ይመስላል ውስጡ የሚለውንም ተመልክተናል። መጪው አዲስ ዓመት ነው እንኳን አደረሳችሁ ልንለን እንወዳለን። ሰላም